ከምህረት የተነሳ ነው የሚለው። ጾሜ ጸልዬ ሆንኩ አይደል? ከምህረት የተነሳ ይህንን የመሰለ አገልግሎት ተሰጠ። አንድ ሙሴ የሚባል ግለሰብ ፊቱ እየደበዘዘ ሄደ አይደለም። ትምህርቱ ብሉይ ኪዳንን እግዚአብሔር ሲፈጥረው እንዲደበዝዝ አድርጎ ነው የፈጠረው። ብሉይ ኪዳንን ያንን በእሳትና በደመና የወረደ ኪዳን ደግሞ በባህር መካከል ጥምቀት የተከናወነበትን ኪዳን የሞት ነው የሞተ ያስነሳል፣ የሚሰድበውን ግን ምንም አያደርግም። አጋንንት ያስወጣል፣ የሚመታውን ዝም ነው። ታዲያ መንፈስ ቅዱስን የሚያክል ቅዱስ አምላክ ኃጢአተኛ ሰው ውስጥ እንዴት ይገባል? ልዩነቱ የኢየሱስ ደም ነው። ጌታ ኢየሱስስ ለአውርዳው እንዴ፣ አይደለም ያለው ምን አይነት መንፈስ እንደሆነላችሁ አታውቁም እንዴ? ይሄ እኮ አዲስ ኪዳን ነው። ወንጌል ተሰብኮለት እምቢ ያላለ እኛ ሲሰበክል መንፈስ ቅዱስ ሰበረው፣ ተለያችለን፣ እሺ አለን። በሁሉ ቦታ የሚገኝ እግዜር ምኑም ሳይቀንስ አንድ ሰው ይወስጣል። ከእግዚአብሔርና ከሰይጣን ነፃ የሆነ ቀጠና የለም። ወይ የእግዜር ነው፣ የእግዜር ታልሆነ የሰይጣን። የማያምኑትን አው አእምሮ አሳወረ። የሚያምኑትስ በመንፈስ ቅዱስ ብርሃን። ማመንህ የሚረጋገጠው መንፈስ ቅዱስ አንተ ውስጥ ሲያድር ነው። ሁለተኛ ቆሮንቶስ የጳውሎስ ባዮግራፊ ነው፣ የጳውሎስ ግለ ታሪክ ብንለው እንችላለን። ጳውሎስ እዚህ ደብዳቤ ላይ ስለ ራሱ የጻፈውን ያክል በምንም ደብዳቤ ላይ በዚህ ያህል መጠን ራሱን አያስተዋውቅም። እንግዲህ የቆሮንቶስ ቤተ ክርስቲያን እሱ ተክሏት እሱ አንድ ዓመት ከስድስት ወር አካባቢ አብሯቸው አሳልፎ ዋጋ ከፍሎ በኋላ ላይ ግን አናቀህም አሉት። አናቀህም ሲሉት ያሉበት ምክንያት ከጳውሎስ በኋላ መጥተው አንዳንድ የጳውሎስን ትምህርትና የወንጌል አገልግሎት ብቻ ሳይሆን የጳውሎስንም ፐርሰናሊቲ በእነሱ መካከል ትንሽ ለማበላሸት ሞክረዋል። እንዴ ይላል ጳውሎስ እንዴ በኋላ የመጡ አንዳንድ ሰዎች ናቸው እንደዚህ የሚሉት። እስቲ አምጧቸው ይልና መደዳ ያቆማቸዋል አጠገቡ። እስራኤላውያን ናቸውን? ይላል አሁ ሲሉ እኔም ነኝ። የአብርሃም ዘር ናቸው? እኔም ነኝ። ዘርዘር ያደረገና ቀጥሎ የክርስቶስ አገልጋዮች ናቸውን? ይላል አሁ ሲሉ እንደ እብድ ልናገር እበልጣቸዋል። ትምክት እስቲ አምጡ አለ። እኔ ልናገር ትምክት ነው እበልጣቸዋል። ሶስተኛ ሰማይ ሄጄ መጥቻለሁ። በስጋዩም በመንፈስ ሁሉ እንደሄድኩ አላውቅም። የእግዚአብሔር መኖሪያ ገነት ገባዋል። ሰው ሊሰማ የማይገባውን ሰው ሊሰማ የማይችለውን ሰምቼ ነው የመጣሁት ይላል። እናንተ በሰው ልሳን ስለ ስለተናገራችሁ ትገረማላችሁ። በመላእክ ልሳን ያወራል። እናንተ ልሳን ስለምትጸልዩ ደንቃቸኋል። እዘምራለሁ ልሳን ይዘምራለሁ። ምን ማለት እንደ ተቃለ በልሳን አዝማችና ቁጥር ያወጣል። ሌቭል እኮ ዳይሜንሽኑ ሲያወራ ሩቅ ነው፣ በጣም ሩቅ። ልጨብጦ አትችልም ርቀቱ። ከዛ ደግሞ መከራውን ደሞ ወረ መከራ ደግሞ ሲያወራ እንዴት በህይወት ቆመ ነው የምትሉት? ይሄ ሁሉ መከራ ወርዶበትና እንደ እብድል ነገር እበልጣለሁ። እና ጳውሎስ የደረሰበትን ክብር ቀጥሎ ደግሞ እየተዋረደውንም ውርደት ይህንን ሁለቱንም ኤክስትሪም ግን፣ ስለ ወንጌል ነው። እኔ ስለሆንኩ ነው አይልም። እዛም ያደረሰኝ ወንጌል ነው፣ ሲቀየን የበላሁትም ደግሞ ለዚህ ወንጌል ነው ይላል። ስለዚህ ይህ ትምክቴ ለወንጌል ነው እንዳነኩት ይላል። እበልጣቸዋለሁ ብሎ ሰዎቹን ቁጭ ያረጋቸዋል። ይህንን ግን የማደርገው ወይንም ይሄንን የምናገረው የወንጌል እውነት በእናንተ መካከል ጸንቶ እንዲቆም ነው እንጂ እንድታከብሩኝ አይደለም ከሰው መካከል የተለየ ክብር እንድትሰጡ ይፈልጌ አይደለም ይሄንን ሁሉ ነገር ግን የምናገረው እናንተ መካከል የሰበክነ ወንጌል እውነት ስለሆነና ተጠብቆ መኖር ስላለበት ሀሰተኞች እንዳልሆን እንድታውቁ ጸጋው በእኔ ከሰራው በቀር ትምክት የለኝም ደግሞ ቀስ ብሎ ትንሽ ተንገብግቦ ይናገርና አናዶት ይናገራል ግን ይህ ሁሉ ደግሞ በጸጋው ወንጌል አቋም ሲሆን ከኢሞሽን አልፎ ኮንቪክሽን ሲሆን ወንጌል አይደል? አሁን ለጳውሎስ ወንጌል ከመረዳትና ከማብራራት ይዘላል። ኢምቦዲመንት ይሄ ስጋ ለብሷል። እንዴት ነቀዋለ ወክ ያደርጋል። ጊዜ ያበቃል። እኔ አልኖርም፣ እሱ ይኖራል። ወንጌል እንደዚህ ሲዳሰስቱ የገባው ነገር ስትሬት ፎርዋርድ ነው። ቀጥ ያለ ነው። እንደዚህ እንደዚህ ነው። ስለዚህ ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። ምን አይነት አገልግሎት ነው ጳውሎስ ያለ ስትሉት? የአዲስ ኪዳን አገልጋይ ከምዕራፍ ሁለት አጋማሽ ጀምሮ ምዕራፍ ሶስት ሙሉን ተያይዞ የተነሳ የአዲስ ኪዳን አገልግሎት አለ። ከብሉ ኪዳን አገልግሎት ጋር በንጽጽር የቀረበ የጌታ የኢየሱስ ክርስቶስን አገልግሎት የአዲስ ኪዳን አገልግሎት ይለዋል። እኛ የአዲስ ኪዳን አገልጋዮች ነን ይላል። የቀደመው ኪዳን አገልግሎትን ሙሴንና ሕጉን ያቀርበዋል እና በቀደመው ኪዳን የነበረውን የሙሴን አገልግሎትና ሕጉን ጳውሎስ በሚለው መጠን ለማለት እኔ በእውነት አቅም ድፍረት አጣ። ብሉይ ኪዳንን ያንን በእሳትና በደመና የወረደ ኪዳን ደግሞ በባህር መካከል ጥምቀት የተከናወነበትን ኪዳን የሞት ነው ይለዋል። ብሉይ ኪዳንን የሞት ነው፣ ከጊዜ በኋላ አላፊ ነው ይለዋል እና የደበዘዘ ነው፣ በመጋረጃ ነው ይለዋል እና የዛ ኪዳን አገልግሎት አገልጋይ አደለሁም እማልታክተው የአዲስ ኪዳን አገልጋይ ስለሆነ፣ ከዛ ሙሴን ያመጠዋል። ይህን የመሰለ ተስፋ ስላለ አንታክትም፣ አንደክምም እናገለግለ ሙሴን ያመጠዋል። የሙሴ አገልግሎት ይላል የፊቱ ብርሃን እየጠፋ ሲሄድ እንዳያዩ እስራኤላውያን እንዳይመለከቱት ፊቱን በጨርቅ እንደሸፈነ እንደ ሙሴ አይደለንም። ሙሴ ያብረቀረቀበትን የፊቱ ብርሃን እየጠፋ ሲሄድ እንዳይመለከቱ ነዋል። እኛ የመሰለን ደግሞ አብረቅርቋል፣ ማየት አቃትን፣ ሸፍን ያሉን የመሰለን ምን ማለት መሰለ አንድ ሙሴ የሚባል ግለሰብ ፊቱ እየደበዘዘ ሄድ አይደለም ትምህርቱ ብሉይ ኪዳንን እግዚአብሔር ሲፈጥረው እንዲደበዝዝ አድርጎ ነው የፈጠረው። ተስፋ እንዳይኖር አድርጎ ነው የፈጠረው። ብሉይ ኪዳንን እየተከተለ የሚሄድ ሰው እየደከመ ነው የሚሄደው፣ እያቃተው። ምን ተስፋ አለ ታዲያ? ሲሉ ወደ ጌታ ዘወር ሲሉ መጋረጃው ይነሳል። አይ፣ ለአዲስ ኪዳን አዘጋጅ፣ ለአዲስ ኪዳን አቅራቢ ለአዲስ ኪዳን አምጪ ነው ይለዋል። እና እየደበዘዘ የሚሄድ የሞት አገልግሎት ከጊዜ በኋላ የሚጠፋ የዛ አገልግሎት አገልጋይ አይደለሁም። እና እማልታክተው ይህንን የመሰለ የአዲስ ኪዳን አገልግሎት ስላለ፣ የአዲስ ኪዳኑ አገልግሎት ስትሉት ይቀጥላል። ከክብር ወደ ክብር ያኛው እየደበዘዘ ነው፣ ይሄኛው እየጨመረ ነው፣ ይደምቃል። ከአንድ የክብር ዲግሪ ወደ ሌላ የክብር ዲግሪ እየተለወጠ እየተለወጠ የሚኬድ አገልግሎት አለ። የዛኛው አገልግሎት መሪ ሙሴ ነው፣ የዚህኛው ኢየሱስ ነው። ወደር አልባ ነው። ሙሴ ሎሌ ነው፣ ኢየሱስ ልጅ ነው። ሙሴ ከሩቅ የሰማውን ነው፣ ኢየሱስ የኖረበትን ነው። የአዲስ ኪዳን አገልጋይነትን ተቀብያለው። ይህን የመሰለ አገልግሎት ስላለን አንታከተም። ብሉይ ኪዳን ተስፋ አዲስ ኪዳን ነው። የአዲስ ኪዳን ተስፋ ሰማይ ነው። ብሉይ ኪዳን ውስጥ ሆነ ይመጣል መሲሁ ነው። አዲስ ኪዳን መሲሁ ኦልሬዲ አግኝተኗል። አድሮ አልበኛ የእኔ ተስፋ አሁን እሱን መስል ድረስ ተቀይሬ ሰማይ መሄድ። ይሄኛው ኪዳን ከዛ ሊነጻጸር አይችልም። ሞትና ህይወት አድርጎ ነው የሚያቀርበው። ክብርና ውርደት አድርጎ ነው የሚያቀርበው። ባይዘው ብሉ ኪዳን ኢዝ ጉድ፣ አዲስ ኪዳን ግን ቤስት ነው። የዚህ ኪዳን አገልጋዮች ተደርገናል። ምን ማለት መሰላችሁ? የአዲስ ኪዳን አገልጋይ መሆን ማለት እንደዚህ ወቅት እየጠበቁ እየሰበኩ እየዘመሩ ምናምን መኖር ማለት አይደለም። በዚህ ኪዳን ውስጥ መኖር ነው። ባይዘው የአዲስ ኪዳን አገልጋይ ማለት እንጂ አሁን እቺ እንትኗና አክቲቪቲውን አይደለም። እዚህ ኪዳን ውስጥ ያለ በህይወት ያለ የአዲስ ኪዳን ሰው በሙሉ የዚህ ኪዳን አገልጋይ ነው። የዚህ ክብር ተካፋይ ከመንፈስ ቅዱስ ጋር የተያያዘ ነው። ጳውሎስ ያቀረበው ንጽጽር ጌታ ኢየሱስ ክርስቶስ አገልጋይ የሆነበት የአዲሱ ኪዳን እኛ ለአገልግሎት የተጠራንበትና አገልጋይ የተደረግንበት የአዲስ ኪዳኑ አገልግሎት መንፈስ ቅዱስ በሙላት የፈሰሰበት ነው። የጌታ መንፈስ ባለበት በዚያ አረነት አለ። ቀደመው ኪዳን መንፈስ ቅዱስ ይወርዳል፣ ስራ ይሰራል፣ ተመልሶ ይሄዳል፣ አያድርም። በሰው በሙሴ ይሰራበታል፣ አያድርም። በኤልያስ ይሰራበታል፣ ሰማይ ይከፍታል፣ ሰማይ ይዘጋል፣ እሳት ያወርዳል፣ ስትሉ ሰርቶበት ሄዷል። አላደረም ሙሴ ባህር ከፍሎ ህግ ተቀብሎ ያን ሁሉ ተአምር እግዚአብሔር በእጁ አድርጎ እንደዚህ ያለ ሰው አይነሳም ተብሎ ተጽፎለት አላደረም። በውስጡ ዮሐንስና ያዕቆብ አሉት፣ አላወቁም አዲስ ኪዳንን እና ኢየሱስ እያለፈ እያለ የሲዶና ሰዎች ሰደቡት። ሲሰድቡት ጌታ ኢየሱስ የሞተ ያስነሳል። የሚሰድበውን ግን ምንም አያረግ። አጋንንት ያስወጣል። የሚመታውን ዝም ነው የሚል እና ሲሰድቡ ጠጋሉትና እንደዚህ ያሉት ዛሬ አንተ አልነበርክም እዚህ ማገልገል የነበረባሉ። ኤልያስ ቢሆን እቺ ከተማ ታሪክ ነበረች። ዛሬ አሉት። ጌታ ኢየሱስስ ለአውርዳው እንዲ አይደለም ያለው ምን አይነት መንፈስ እንደሆነላቸው አታቁም እንዴ? ይህ እኮ አዲስ ኪዳን ነው፣ ይበልጣል። ኤልያስ ጥርጎ አረጋቸው አለቋው። አሁን እኮ ማዳኛው መጥቷል። ተሳዳቢውን በጌታ የሚያደረግ መጥቷል። አዎ አመፀኛ አሳዳጁን ወንጌል ሰባኪ የሚያረግ ይበልጣል። አዲስ ኪዳን ነው። መንፈስ ቅዱስ በውስጣችን አደረ። የጌታ መንፈስ ባለበት በዛ አርነት አለ ማለት ምን ማለት መሰላችሁ? ብዙ ጊዜ የሚያያዘው ከዴሊቨራንስ ጋር ነው። የእግዚአብሔር መንፈስ ባለበት በዛ አርነት አለ ስንልኛ የሚጩ ዋጋን እንት ነው የምንጠብቀው፣ እያያዝም ከእሱ ጋር እያያዝም፣ በእውነት እያያዝም። የጌታ መንፈስ ባለበት በዛ አርነት አለ የሚለው መንፈስ ቅዱስ በሰው ውስጥ ገብቶ ማደር ችሏል ማለት ነው ትርጉሙ። የእግዚአብሔር መንፈስ በሰው ድዌ ላደረገ እግዚአብሔር መንፈስ ቅዱስ ሰው ውስጥ አደረ ማለት ነው ትርጉሙ። ከተለያዩ አይነት የጸጋ ስጦታዎች ጋር አያያዝም ፐርሰኑ በክርስቶስ ኢየሱስ የማዳን ስራ ምክንያት ፐርሰን የሆነው መንፈስ ቅዱስ አንድ ደቀ መዝሙር ውስጥ ገብቶ ቁጭ አለ ማለት ነው። ይሄ በብሉይ ኪዳን አልተቻለም። ቅዱሱ እግዚአብሔር ኃጢአተኛው፣ በኃጢአት የወደቀ ሰው ውስጥ ሊገባ አይችልም። ቢመጣ ይገሏል ሰውየው። አሁንስ መንፈስ ቅዱስ በአንድ ኃጢአተኛ ገብቶ አደረ። ሰውየው ተቀይሯል? አልተቀየረም። ሰውየው ሌላ ፍጡሮ አልሆነም። ሰውየ ወደ መላክነት ሄዷል? አልሄደም። ታዲያ መንፈስ ቅዱስን የሚያክል ቅዱስ አምላክ ኃጢአተኛ ሰው ውስጥ እንዴት ይገባል? ልዩነቱ የኢየሱስ ደም ነው። መንፈስ ቅዱስ ሲኖር በሰው ውስጥ ሰው ሲበድል መንፈስ ቅዱስ ትቶት የማይሄድበት ምክንያት የኢየሱስ ደም አለ ይላል። የኢየሱስን ደም ተገናርጎ መንፈስ ቅዱስ ውስጥ ደም። ስሙኝ፣ ይሄንን ይሄንን የብሉይ ኪዳን አባቶቻችን ኤክስፔሪየንስ አድርገው ታያውቁም። እኛ ዛሬ እዚህ ጉባኤ ኤክስፔሪየንስ የምናረገውን ይሄንን አባቶቻችን አድርገው ታያውቁም። ዓለም ላይ ያለ ሰው አያረገውም። ይሄንን የሚያደርገው አንድ ደቀ መዝሙር ብቻ። ስለዚህ ጳውሎስ ለምንድነው ማይደክም? ለምንድነው ማታከተው? ይሄ ሁሉ ግርፋት፣ ይህ ሁሉ መከራ፣ ይህ ሁሉ ሲቃይ፣ ላይ ላይ የወረደ ይህን የመሰለ አገልግሎት አለ። ፍስ ቅዱስ በእኔ ውስጥ አድሯል። ኢነርጂ ሱ ኃይሌ ሱ የተቀበልነውን እንድንረዳ እግዚአብሔር አይናችንን ይክፈት። በእውነት ምን ያክል እግዚአብሔር ኢንቨስት እንዳደረገ ላይ ያችለን መንፈሱን የሰጠ ጠጋ ሰጥቶ ራሱን ቢከለክለን የሆነ ነገር ሰጥቶ የሆነ አቅም ሰጥቶ የሆነ ብቃት ሰጥቶ ራሱን ቢከለክልን ከባድ ነው። ራሱን የሰጠ እግዚአብሔር ነው። በሰው ያደረው ይሄ ሊሆን አይችልም። ሆነ ግን እና ጳውሎስ አልታክትም የሚልበት ምክንያት አገልግሎቱ ከላይ ስለተጻፈ ነው። አልታክትም። አገልግሎቱ ከላይ ተጽፏል። እግዚአብሔር የወንጌል ብርሃን አብርቶልኛል። መጋረጃውን ከዓይኔ ፊት ገፎታል። ጌታ ኢየሱስ ክርስቶስን እያየሁት ነው ፊት ለፊት ከክብር ወደ ክብር እየተቀየርኩ ነው። እየተለወጥኩ ነው። መንፈስ ቅዱስን የሚያክል ክብሩ አምላክ እኔ ውስጥ አድሯል። የዚህ አገልግሎት አገልጋይ ተደርጌያለሁ፣ በክርስቶስ ኢየሱስ በኩል እግዚአብሔር ይህን ለእኔ ሰጥቶኛል። አቅሜ ነው፣ ብርታቴ ነው፣ ትጋቴ ነው፣ ሩጫዬ ነው አደለም የሚለው አደረገኝ ነው የሚለው ከምሕረት የተነሳ አደለ ያለው፣ ከምሕረት የተነሳ ነው የሚለው ጾሜ ጸልዬ ሆንኳ፣ ከምሕረት የተነሳ ይህንን የመሰለ አገልግሎት ተሰጠን። የእግዚአብሔር አምሳል የሆነውን የክርስቶስ የክብሩን ወንጌል ብርሃን እንዳያዩ የዚያ ዓለም አምላክ የማያምኑትን ሰዎች ልቦና አሳውረዋል። ይሄ ቃል እድሞ ጳውሎስ የፈታው ቃል ነው። የብሉይ ኪዳን አገልግሎት በመጋረጃ ነው አለ። የአዲስ ኪዳን አገልግሎት መጋረጃው ተገፎ ኢየሱስን ፊት ለፊት ማየት ነው አለ። በርቶልን የገባ ነው ማለት። ገብቶኝ ብቻ አይደለም እግዚአብሔር የሚያሳውረውን አካል ሰብሮት ነው ማለት ጳውሎስ በስብከት ወንጌል ብቻ መብጣቸው አደለም እያላቸው ያለው የማያምኑትን ልጆች አእምሮ የሚያሳውራለ እንዳያዩ ነው የሚያሳውረው የእግዚአብሔር አምሳል የሆነውን የጌታ የኢየሱስ ክርስቶስን የክብር ብርሃን ጌታ ኢየሱስ ክርስቶስ የእግዚአብሔር አምሳል ነው። ቀጥሎ የክብሩ መገለጥ እርሱን እንዳይመለከቱ የዚህ ዓለም ገዢ የማያምኑትን አእምሮ ተሰብሮ ተሰብሮልህ ነው። መንፈስ ቅዱስ የሠራው ሥራ ይሄ ነው። ወንጌል ተሰብኮለት እምቢ ያላለ እኛ ሲሰበክል መንፈስ ቅዱስ ሰበረው፣ ተለያችልን፣ እሺ አለ። እስፒሪቹዋል ነው አለ ጳውሎስ። የእኛን የሰበረው ነፃ ያወጣን መንፈስ ቅዱስ ነው። ከእግዚአብሔርና ከሰይጣን ነፃ የሆነ ቀጠና የለም። ወይ የግዜር ነው፣ የግዜር ታልሆነ የሰይጣን። አሁን የምንም አደለውም ማለት ይቻላል፣ እንትንም አገር ዜጋ አደለውም፣ የእንትንም አደለውም፣ ብቻዬን ነኝ ትችላል። አይ መሬት ላይ፣ መንፈሳዊ ዓለም ላይ ሰውለት ውጭ የለም። በራሴ የሚባል የለም፣ በጌታ ካልሆነ እርግጠኛውን ባጋን እንት ነው። ሰይጣን ውስጡ ላይኖር ይችላል፣ ኮንትሮል ያደርገዋል። እግዚአብሔርስ ቦርናጌን ኮንግ ኮንክ የሆነ ቦታ ቁጭ ብሎ ኮንትሮል አያደርግም። ውስጥ ነው የሚገባው። ልዩነቱ እሱ ነው። ክርስቲያን ኮንግ መንፈስ ቅዱስ ውስጥ ቁጭ ነው የሚለው። ለምን መሰለ ልዩነቱ። ሰይጣን ሁሉም ቦታ የለም። የሆነ ቦታ ካለ የሆነ ቦታ የለም። ሌላውን የሚሰራው በኔትወርክ ነው። አሜሪካ ያለ ሰይጣን ኢትዮጵያ እኮ የለም። እግዚአብሔር በእንደዚህ አይነት ኔትወርክ አይደለም የሚሰራው ሁሉም ውስጥ ገብቶ ያድራል። በሁሉ ቦታ የሚገኝ እግዜር ምኑም ሳይቀንስ አንድ ሰው ውስጥ አለ። ይሄ እኮ ብርሃን ነው ራሱ ለማስረዳት አይሆንም። በሁሉ ቦታ የሚገኝ እግዚአብሔር ራሱ አንተ ውስጥ አለ፣ ሰማይን ብትሄዳለ ግለሰቡ ውስጥም አለ። በሙላት ነው ያለው። ባይዘዌ ራሱ ኢምፐርሰን እንደዚህ አይነት አምላክ የኛ ብቻ። የማያምኑትን አእምሮ አሳወረ፣ የማያምኑትን አው አእምሮ አሳወረ። የሚያምኑትስ በመንፈስ ቅዱስ ብርሃን። ማመንህ የሚረጋገጠው መንፈስ ቅዱስ አንተ ውስጥ ሲያድር ነው። አመኛለሁ ስላልክ ብቻ አይደለም። መንፈስ ቅዱስ ድዌል ማድረግ አለበት። ድነትህን የሚያረጋግጠው የእግዚአብሔር መንፈስ ነው። ጳውሎስ ዲማርኬሽን ያበጀው ደማቅ ዲማርኬሽን ነው። የጳውሎስ ዲማርኬሽን ባይዘው ከቀይ ባህር የባሰ ነው። እግዚአብሔር በግብፅና በእስራኤል መሃል ያደረገው ቀይ ባህርን አለ። ቀይ ባህርን ሲያደረገው ምንድን ነው ያለው? ዛሬ መታዩአቸውን ግብፃውያንን አለ ከዛሬ ጀምሮ ለዘላለም አታዩአቸው። ማለት እስራኤላዊ ግብፅ አይሄድም ወይ ግብፃዊ እስራኤል አይመጣም ማለት አይደለም። ትርጉሙ በባሪያና በጌታ አትገናኙ ማለት፣ ከዚህ በኋላ ግብፅ እስራኤልን ባሪያ እርጋት አትመጣም ማለት። አሁን ለዘላለም አታዩአቸው ማለት አገራቸው አትሄዱ ማለት አይደለም። ትርጉሙ ትትሄዱ፣ ግን ከዚህ በኋላ ባሪያ አይደላችሁም ነው። እየረገጣችሁ ነው የምትኖሩት ነው። እስከ ዛሬ እየረገጡ ነው ያሉት። የኒው ቴስታመንቱ ዲማርኬሽን ግን ዘላለማዊ ነው። አይ የጂኦግራፊ ሎኬሽንም አይደለም ወይ የእግዚር ነው። በብርሃን ነው በብርሃን ካልሆነ እርግጠኛውን በጨለማ ነው። ደብዘዝ ያለ ብርሃን የለም። ዓለም ላይ ጨለማ ነው። እኛ ጋር ደግሞ ደብዘዝ ያለ ብርሃን የለም። ደማቅ ብርሃን የማያምኑትን አምሮ አሳወረ። የእኔ ብርሃን መንፈስ ቅዱስ አብርቶት ነው አነጋው። ለዛ ነው አሳወር ይላል። እዛ ጋስ አበራ፣ አበራ፣ ገለጠ። ኢየሱስ ጋር ዞር ሲሉ መጋረጃው ተነሳ። ብለርድ አያረግም ጨለማ አይደለም ብርሃን ቀጥሎ እግዚአብሔር አንድ ያብርቶት አልተወኝም። ከክብር ወደ ብርሃኑ ዲግሪ ይጨምራል። ያኛው ማየት አይቻልም፣ ይሄኛው እያየ ሆነው ትራንስፎርሜሽኑን፣ የሚመራው ለውጡን የሚመራው እያየ ነው። መንፈስ ቅዱስ በእኛ አድሮ የክርስቶስ ኢየሱስን መገለጥ በላያችን ላይ ይጨምረዋል። ጳውሎስ ምን መሰላችሁ የሚለው ያኛው ብርሃን ጥላ ነው፣ ዋናው ይሄኛው ሆነው አለ። ያኛው ብርሃን ይሁን ሲ ህይወት አይደለም አደል የተገኘው ጨለማ ነገር ነበረ ገፍፍ አረገውና እንድንተያየ አረገን ነው። ይሄኛውስ በልባችን ይሄኛው ደግሞ ብርሃን ብቻ፣ የክብሩ መገለጥ ብርሃን። ስለዚህ እግዚአብሔር የብሉይ ኪዳኑን ብርሃን ሲያበራ እኛ የመሰለንና የገባን ዘፍጥረት ምዕራፍ አንድና ምዕራፍ ሁለት ላይ የተፈጠሩትን ሰዎች እየተያዩ እንዲኖሩ እንዲያደርግን የመሰለን፣ ጳውሎስ ግን ጥላ ነው፣ ቶታሊ ጥላ ነው ብሎ አለፈው። እግዚአብሔር በመንፈስ ቅዱስ ኃይል በዚህ ብርሃን ያጥለቅልቀን እውነት። የክብሩ መገለጥ ብርሃን በልባችን ላይ ጨምሮ ጨምሮ ጨምሮ ይብራ። እግዚአብሔር ይህንን ብርሃን በልባችን ላይ በሙላት ያፍስሰው።